በስምአብ ወወልድ ወመንፈስ ቅዱስ አህዱ አምላክ አሜን። ተወዳችሁ በክርስቶስ በሰማያዊ ስፍራ በመንፈሳዊ በረከት ሁሉ ተባርካችሁ በብዙ ጸጋ ምሕረቱ በጎነቱ በህይወት የሚያኖረን የሚያኖራችሁ የእግዚአብሔር ፍቅር ከሰማያት የሰውን ፍቅር መርጦ ከሰማያት ተወርዶ ከእናታችን ከእመቤታችን ተወልዶ እግዚአብሔር ልጅ በስጋ መስቀል ላይ በመሰቀል ዕዳ በደላችንን የከፈለ የተከፈለለት ህዝብ የዳነ ህዝብ የቅዱሳን ቤተሰቦች የእግዚአብሔር ልጆች ተብለን እንድንጠራ አብ እንዲህ ያለውን ፍቅር የሰጠን የሰጣችሁ እግዚአብሔር ልጆች ሁላችሁ እንደምቆያችሁ ሁሉን የሚችል አምላክና ጌታ እስከ ዘላለም ከሰማይ አባቱ ከአብና ያው ከሚሆን ከመንፈስ ቅዱስ ጋር በአንድነት በሶስትነቱ የተወደደ የተመሰገነ ይሁን። የእግዚአብሔር ልጆች ለባሌ ጎባ መድኃኔ ዓለም ያው በደቡብ አካባቢ ያለውን ቤተክርስቲያን ማሰብ በጣም የሁላችን ግዴታ ነው። ባሕዛብ የተከበበ ሀገር ያሉትን ቤተክርስቲያናት በደንብ ማሰብ ይገባናል እና ይህን አስበን ታላቁን የኛን ጌታ የኛን ክብር መድኃኔ ዓለማችንን ቤቱን ለማሰራት ፍቅራችንን ለመግለጽ ተነስተናል። ከሀብሌ 27፣ 28፣ 29 ኦገስት 3 ሁለት ሶስት ሶስት አራት አምስት ይመስለኛል። በእነዚህ ቀናት ሁላችንም በማታ ፕሮግራም የቀጣ ስርጭት በቲክቶክም በዩቲዩብም የገቢ ማሰባሰቢያ እናደርጋለን። ለመድኃኔዓለም ፍቅራችሁን ትገልጹበት ለሰባ ሰገል ወርቅን የወሰዱለት በጣም የወሰዱለት የሚሸተውን መልካሙን የሚያምረው ምርጡን ነው የሰጡት። እናም እኛም በደንብ አስበንበት ተዘጋጅተን እንድንመጣ ደራላችኋለሁ። እግዚአብሔር እናንተን ዘራችሁን ይባርክ። ዛሬ በእግዚአብሔር በጎ ፍቃድ የምንማረው እምነት፣ ተስፋ፣ ፍቅር እነዚህ ጸንተው ይኖራሉ የሚለውን ሀሳብ ነው። እግዚአብሔር ልጆች በአንደኛ ቆሮንቶስ ምዕራፍ 13 13 ላይ የተጻፈ ቃል ነው እና አንዳንድ የእግዚአብሔር ቃላት ተጽፈው ስናያቸው ጥቅስ ላይ ያው ደስ ይሉናል። ጠለቅ ብለን ውስጣቸውን ግን መርምረን አናውቅም፣ አናይም። በውስጣቸው ያለውን ሀሳብ ስንመረምር ግን እግዚአብሔር በዛ ውስጥ የተናገረን ነገር ምን ያህል ሰማይን የሚያክል ከፍ ያለ ነገር መሆኑን እንደተረዳ እንመጣለን። እና ታውቃላችሁ የሰው ልጅ በእግዚአብሔር ላይ ባለው መተማመን፣ በእግዚአብሔር ላይ ባለው ተስፋ እና እግዚአብሔርን በመውደዱ ነው ሰው ሆኖ መኖር የሚችለው። ይህንን ነው የሚነግረን። እምነት፣ ተስፋ፣ ፍቅር፣ እነዚህ በአንድ ሰው ህይወት ውስጥ ሶስቱ ፒለሮች፣ ምሰሶዎች ናቸው። እና ያ ሰው ቆሞ እንዲሄድ ያደርጉታል። አሁን ትልልቅ ህንፃዎች በትልልቅ ኮሎኖች እንደሚቆሙ በጥልቅ መሰረቶች እንደሚሰሩ የክርስቲያኖች ህይወት መሰረትና ፒለሮች ወይም ደግሞ ኮደኖች አሉት፣ ምሰሶዎች አሉት። መሰረቱ የክርስቶስ ደም ነው፣ የክርስቶስ ጸጋ ነው፣ እኛ በክርስቶስ የተቀበልነው የዘላለም ህይወት ነው። መነሻችን የቆመው በሱ ነው። አጠቃላይ እኛ አሁን ምንናገረው ለመናገር የበቃ ነው ከሱ የተነሳ ነው በሱ የእግዚአብሔር ልጆች ስለተጠራን ስለተቆጠረን ስለተጠራን በሱ በደላችን በደሙ ስለታጠበ ዕዳችን ስለተከፈለ ስላዳነን የእግዚአብሔር ልጆች ተብለን እንድንጠራ ስለሆነን ነው። መሰረቱ እሱ ነው። ክርስቶስ መሰረት ነው ለቤተ ክርስቲያን እና ክርስቶስን በማመናችን ምን ያህል ትልልቆች እንደሆን ልናውቅ ይገባናል። ሰው ብዙ ሚሊዮን ብር በሎተሪ ዕጣ ሲያገኝ ራሱን ዕድለኛ ሊቆጥር ይችላል፣ ወይ ውድ ስጦታዎች፣ ውድ ቪዛዎች ሲያገኝ ግን ትልቁ ስጦታችንና እድላችን በጌታችን በኢየሱስ ክርስቶስ ማመናችን ነው። ዘማሪ ይልማ ኃይሉ ሊቀ መዘምራን ይልማ ኃይሉ ሲዘምር በህይወቴ በዘመኔ ደስ የሚለኝ እኔ በወንጌል ማመኔ፣ ምን ያህል መንፈሳዊ ትርጉም ሰጥቶን እንደሰማነው አላውቅም። ግን በክርስቶስ የማመናችን ውጤት እድለኞች ነው የሚያደርገን፣ መሰረት ያለው ክርስቲያን ያደርገን። ይሄ መሰረት ይወላችሁ አውሎ ነፋስ ቢነፍስ ጎርፍ ቢጎርፍ እንዳንድ ወርግ የሚጠብቀን፣ የሚገርማችሁ ክርስቶስን የሚያምን ሰው ከውነት ከልቡ አይወድቅም፣ አይወድቅም፣ አይወድቅም። እምነት ነው አንድን ሰው ከባድ የሚያደርገው። ሰው ይኸውላችሁ፣ በእግዚአብሔር ከታመነ እንደማይወድቅ ትልቁ አባት ኢዮብ ያስተምረናል። የትኛውም ሥጋ ለባሽ ኢዮብ የተቀበለውን ያክል መከራና ቁስል አልተቀበለ። የትኛውም ሥጋ ለባሽ ሰው ይደርስበታል ተብሎ የሚገመተውን ነገር ከጌታችን ከኢየሱስ ክርስቶስ ቀጥሎ ኢዮብን የተቀበለው? ኢዮብ እነዚህን ሁሉ መከራዎች የተሸከመበት አቅሙ ምን ይመስላችኋል? እምነት ነው። እግዚአብሔር ላይ የመደገፍ እና በእግዚአብሔር ተስፋ የማድረግ የመሸ ይነጋል፣ የጠመመ ይቀናል፣ ቁስል ይድናል፣ መክሰብ በመስራትና በማትረፍ ይተካል፣ ልጆች ቢያልፉ ሌላ ልጅ ይወለዳል ብሎ በማመን ነው። በተስፋ ነው። እንደገና በዛ ሁሉ ውስጥ ሚስቱ ስደበውና ሙት ብላ እግዚአብሔርን መስደብ ስትጀምር አልሰደበውም። እሱ ሰጠ እሱ ነሳ ብሎ እግዚአብሔርን በመውደድ ይኸውላችሁ ሰው እንዴት እንደሚቆም በእምነት በተስፋ በፍቅር እንዴት እንደሚቆም ትልቅ ምሳሌ ሆኖ ያስተምረናል። እግዚአብሔር እና ሕይወታችን ላይ መሸከም የምንችላቸው ከባባድ ሕይወት ተግዳሮቶች መሸከም የምንችልበት አቅም እምነታችን ነው። እግዚአብሔር ላይ እምነቱ ላይ ተስፋ ይሰጠናል። ታውቃላችሁ፣ እምነት ተስፋ ይሰጠናል። ጥልቅ ጨለማ ውስጥ ስንገባ ብርሃን አለ ይለናል። ይሄ መለኮታዊ ምስጢር የሚገርመው ለብዙ ክርስቲያኖች መንፈሳዊ ክርስቲያኖች የተሰጠ ጸጋ ነው። ከባድ ችግር ውስጥ ሆኖ ብርሃን አለ ይላሉ። እዮ ብቻ ሳይሆን ነብዩ ዮናስን ይዩት፣ በሻርክ በአሳ አንበሪ ሆድ ውስጥ ሆኖ ብርሃንን ናር የተመለከተ የዮናስ ጸሎት በዓለም ላይ ከተጸለዩ ጸሎቶች ሁሉ የሚያስደንቀኝ ጸሎት ነው ጸሎት ቤት አደለም የሚጸልየው ቤተ ብቅልስ አደለም የሚጸልየው፣ ሶስት ቀን ምግብ አልበላ አውሬ ሆድ ውስጥ ነው ያለው። መገመት ራሱ አይቻልም፣ የአውሬ ሆድ ምን አይነት ቦታ እንደሆነ። እዛ ውስጥ ሆኖ ተንበርክቆ ለእግዚአብሔር የጸለየው ጸሎት ግን ማን የሚያምኑ ሰዎች ምን አይነት ጉልበት እንዳላቸው፣ ምን አይነት ተስፋ እንዳላቸው፣ ምን አይነት ፍርሃት እንዳላቸው የምታዩበት አቤቱ ወደ መቅደስህ እመለከት ትንሽ ጎሽ ሲል እኮ እኛ መከራ ነው የሚታየን፣ ችግር እኮ ነው የሚታየን። በቃ ተሰጋ ስራ የተበላሸ ልጆች ያለቀላቸው ህይወት የተሰበረ መንገድ የጠፋ ብለን ነው እንደነግጠው። ምን ይዘው ምን ጨብጥነው በአንድ ጊዜ የምናጠው የተረጋጉ እግዚአብሔርን ያመኑ ሰዎችን ስታየው ግን ህይወታቸው ሌላ ነው። በዛ ሁኔታ ውስጥ እግዚአብሔር ሆያለ ስለቴን መቅደስ የመጥቼ አስገባለሁ ጸሎቴንም ሰምተኛል። ይሄ እንግዲህ ወላችሁ ምን ያህል አቅም እንደሚሆን ጨለማ ውስጥ እንኳን ብርሃን እንድናይ እንደሚያግዘን ነው የሚያሳየ። እንግዲህ ክርስቲያን በውስጡ በእምነት ለማደግ መወሰን አለበት። እግዚአብሔር የሚጠብቀንም እሱን ይመስለኛል። ሌላ ምንም ስራ እኮ የለን እኛ በዚህ ዓለም በዚህ ዓለም እንጀራ ጋግረን መብላት ዳቦ ሸጠን ማደር ህይወታችን እሱ ይመስላችኋል። እንደ ጥሩነሽ ዲባባ ሲሮጡ በመንገዳቸው ላይ እየተቀበሉ ስለሚጠጡት ውሃ ነው የሚሮጡት? አይደለም። ጥግ አለ፣ ሪቫን አለ፣ ሜዳሊያ አለ፣ ክብር አለ፣ ባንዲራ አለ፣ ሀገር አለ። ለዛ ነው የሚሮጡት። ለትልቅ ግብ ነው የሚሮጡት። ለምንድነው የምንኖረው? እናንተ ክርስቲያኖች ቤተሰቦች፣ ምንድን ነው ምንድን ምክንያቱ፣ የምንኖርበት ምክንያት ለእንጀራ ነው የምንኖረው? ዛሬ በልተነው ዳኔ ለሚሆን እንጀራ ብቻ ነው የምንኖረው አይመስለኝም። እናንተም እንደዚህ የምታምኑ አይመስለኝም። እንደዛ ከሆነ ሰውነታችን እምነትን፣ ተስፋን፣ ፍቅርን እንድትለምድ ልናዘጋጃት ይገባል። እያቸው እምነት፣ ተስፋ፣ ፍቅር የአንድ ክርስቲያን የአንድ መንፈሳዊ ክርስቲያን ጽኑ ምሰሶች ናቸው። ደስታን ሐዘንንም መሸከም የሚችሉ ናቸው። ሰው ሁለቱም ይፈትኑታል። ሐዘንም መከራ፣ ጉለትም፣ ክስረትም፣ ብቸኝነትም፣ ህመምም፣ መከዳትም ይሰብረዋል። ሰው እንደገና ደግሞ ደስታ ይሰብረዋል። ምቾት ይሰብረዋል። ስካር ይሰብረዋል። የወተት የፍትፍት ስካርናት ጋር ሊሰብረው ይችላል እነዚህ ሁለቱ ፈተናዎቻችን ፊት ለፊታችን ሲቀመጡ የምናልፍበት አቅም እምነት፣ ተስፋ፣ ፍቅር እግዚአብሔር ላይ እርግጠኝነት ነው። እምነት በእግዚአብሔር እጅ ያለው የኔ ነው ማለት ነው። እምነት እግዚአብሔር ያየልኝ እሱ እውነትም ሀገሬ ነው ማለት ነው። እምነት እኔ ባላ ይሆ እግዚአብሔር ካየልኝ ይበቃኛል ብሎ ነው። አባታችን አብርሃም ከወሬ ወጣ፣ እኔ ወደ ማሳየ ሀገር ሂድ ካሉ በኋላ ነው እግዚአብሔር ሀገሮን ያሳየው። መጀመሪያ እግዚአብሔር እንዳየለን እሺ፣ የአንተ አይን ለእኔ በቂ ነው ማለት ነው። ምን እኔም ማሳይ ሀገሪት ወልቂጤ ሰራ ነበረ። ከቴዎሎጂ ተመርቄ ከወጣሁ በኋላ እዛ ሰባኪ ሆኜ ሰራ ነበር። በጣም በደስታ ነበር የምሰራ። እግዚአብሔርን በማገልገሌ በህይወቴ ሁልጊዜ ነው የምደሰተው። የሚገርማችሁ እና በደስታ ነበር ማገለግለው እና ቤተክርስቲያኗ ችግር ውስጥ ገባች፣ ፋይናንሺያል ችግር ውስጥ ገባች። በጊዜውና ሶስት አራት አጥቢያዎች አንድ አስተዳደር ላይ ነበሩና ተለያዩ። ሁሉም እኛ ምኛታችን ንቻለው ሲለያዩ እኔ የተመደብኩባት ቤተክርስቲያን ለእኔ መቶ ሰማንያ ዘጠኝ ብር ነበር። ደግሞ ጊዜ መቶ ሰማንያ ዘጠኝ ብር ደመወዝ መክፈል እንደማትችል ሆነች ማለት ስለዚህ፣ ግድ ቅዳሴው ይታጎል፣ ለቅዳሴ ለቅዳሴ በካህናቱ ይከፈል ብለው አለቃው ጠሩኝና፣ አባቴ ልጄ፣ በጣም የሚወዱኝ አለቃ ናቸውና እና ጸሎት አድርሰው በቃ አዲስ አበባ ሄደ፣ አንተ ሮጥ ሮጥ ለምን ትችላለህ። እና ከዛ ጊዜ ጀምሮ አዲስ አበባ ግዜ እስኪለቅ ድረስ ያለ ማቋረጥ አልቅሻለሁ። ማስታውሰው ተሰብስበው ሸኙኝ። ቀን ሽኝቴ ላይ ያለቅስኮት ለቅሶ ሰው ሳያቋርጥ ያለቅሳል። ለምን መሰላችሁ ያለቀስኩ? ያላየሁት ሀገር እንዴት ሀገር ይሆናል ብዬ እግዚአብሔር፣ ለካ እንደ አብርሃም እኔም ሂደን የማሳይ ሀገር አለ እያለኝ ነበር። አዲስ አበባ ኖር ያለው አውቃለሁ፣ ግን አዲስ አበባ ኖር አለው። ምኖርበት ሀገር ነው የተዘጋየቸ፣ ግን አላውቅም። ገጠር መሄድ፣ በእግሬ መሮጥ፣ እዛ በዛም ማለት ነው አገልግሎት የመሰለኝ ለካ ሌላ ምዕራፍ አለ። እግዚአብሔር ሚያው ሌላ ሀገር አለ። ግን እኔ አልመሰለኝም። በእንባ መጣው እንጂ ከተማ፣ እግዚአብሔር ግን በክብር ተቀበለ። እምነት ማለት እግዚአብሔር ያየውን ሀገር ስቆ መቀበል ማለት የምነስትለሌ፣ ያለቅሱ ደግሞ እንደገና ያ አምላክ ያየውን ነገር እስኪያወርሳ በተስፋ መጠበቅ ነው። እንደመጣ መንገድ አይቀናም እንደመጣ ችግር ነው የሚገጥመው ደጎ አብርሃም እንደመጣ እኮ ድርቅ የገጠመው ከናን በድርቅ ተመታ ነበር እሱ ሲመጣ እግዚአብሔር ያየለት አገር ድርቅ ነው ተስፋ የሚፈትን ሁኔታ ነው ያ እንዴት ምን ማለት ነው እግዚአብሔር ሰው እንኳን እኮ እንዲያደረግም ደግ ሰው እንዴት አደርጋለን ብንለው እኮ ሊሆ ልንወቅሰው የሚችል የሚመች አይነት ሁኔታ ውስጥ አብርሃም የገባው ተስፋ ግን ነበረው ነገ ይሄ ድርቅ ያልፋል፣ ዝናብ ይዘንባል፣ ለምለም ይመጣል፣ ይሄ በረሃ በአብርሃም መንገድ ይሆንላ ቤርሳቤ የአብርሃም ድንኳን መትከያ ቦታ ትሆናለች ብሎ አመነ፣ ተስፋ አደረገ ማለት። የዚህ ትልቁ አቅሙ ፍቅር እግዚአብሔርን መውደዱ ነው። ያላየውን አምላክ አቅፉ መግባት ነው እግዚአብሔርን መውደድ። መውደድ አንድ ቻይናዊ ኦርቶዶክስ አለ። እንደውም አንዳንድ ፕሮግራሞቻችን ለማይታችሁት ሊሆን ይችላል፣ የአጋፔ ቤተሰቦች ናቸውና ቦሌ መድኃኔ ዓለም ሲሄድ ሲገባ ባቤት ስትነግረኝ፣ ለምን ትኮሳተራላችሁ አተራላችሁ እናንተ የከፋችሁ ለምን ትመስላላችሁ? እግዚአብሔር ቤት አባታችሁ ቤት ስትገቡ ፈገግ በሉ እንጂ ይለናል አለችና፣ ያው እኛ ኢትዮጵያውያን አንድ ነገር ሲሪየስ ስናረቁ ነገር ስናደርግ እንድኮሳተራለን፣ የእኛ ማህበራዊ ባህል ነው። እነሱ ደግሞ ፈገግ ነው የሚሉትና ሲመጣ ቤተክርስቲያን ሲገባ እጁን ይዘረጋል እቅፍ ቢያደርገዋል አለች። መድሀኒዐለም እቅፍ አድርጎ ፍገገግ ብሎ ይስመዋል ልክ ሲገባ እና ሌላው ሰው እንደ ሌላ ነገር ያየዋላለች። ይህኔ ጌታ እንዴት ዋል ልክ እንዴት አደረክ ነው የሚለው፣ እጁን ዘርግ አቅፎ ይስመዋል። ይህንን እኮ ሰውን እኛ ሰውን እንደዚህ ነው የምናደረግ። ይናፍቀን ምናቅፈን ምንስመው አንዳንዶቻችን አቅፈን አንገቶስ ገብተን ምናደግ ሰው ሲናፍቀን እግዚአብሔር እንደዚህ ይወደዳልና። እምነት፣ ተስፋ ፍቅር የአንድ ሰው መሰረታዊ አቅሞች ናቸው። እግዚአብሔር ልጆች እምነት፣ ተስፋ ፍቅር ሰውነታችን ውስጥ እንዲኖር በጽኑ መፈለግ፣ በጽኑ መትጋት ይገባናል። እግዚአብሔር ልጆች የሰማኑን በልቦናችን ይጻፍልን። እግዚአብሔር ቸርነት፣ እምነታችን፣ እመቤታችን ረድኤት በረከት፣ የመላእክት ጥበቃ አብሮን ይሁን። ትምህርቱ ላይ ኮሜንት አርጋችሁ ሄዱ ደግሞ ላይክ በተሉን ተጫኑ። ይህ ስታደርጉ ፊት ለፊት ሌሎች የምንሰሙት አረጋችሁ ማለት ነው። እግዚአብሔር ይባርካቸው ዘራቸውን ይባርክ።